ትልቁ በቅዱሱ በእስልምና የቅዱስ ቦታ ታላቁ ቅዱስ ቦታ ላይ በመካ ላይ እየደረሰባትን ትነግረናለች። እቺ ወጣት ከቤተሰቦቿ ጋር ሐጅ ለማድረግ ጥቁር ድንጋይ ለመሳምና ሰባት ጊዜ የአላህን ቤት ለመዞር ስትል ወደ መካ መዲና ሄደች። ገንዘቧን ያላትን ሁሉን አደርጋል እና ይህን የመሰለ ነገር በቅዱሱ ቦታ ላይ ደረሰብኝ፣ ትላለች። ምንድነው የደረሰባት? ቀደሷት ማለት ነው። ቀዳደሷት ቀዳሹ አላህ ጥቁሩ ድንጋይ ነቢዩ መሐመድ ሰለላሁ አለይሂ ወሰለም እና ጅብሪል ቀደሷት እንስ ይህ ነገር በእኔም ሲደርስ ያየችውን ነው ያየኋት። እቺ ሴት የደረሰባትን በካባው ላይ እየተናገረችው እኔ ልክ 20 ዓመት እያለሁ ወደ መካ ሐጅ ስዞር ጥቁር ድንጋዩን እንትን ስል የደረሰብኝን ነው እሷም እንትን ያለችው እና በጣም ነው እንትን የተሰማኝ፣ ነው የምትለው የሆነ ሰው መጥቶ በኋላ እንግዲህ ራቁታቸውን፣ አንደኛ ራቁታቸውን ነው የሚያደርጓቸው። ጥቁር ድንጋይ ለመሳብ በሚሄዱበት ጊዜ ምንድን ነው የሚሆነው? ራቁታቸውን ነው የሚሆነው። ነጭ ልብስ ብቻ የሆነች ነጭ ልብስ ትደርባለህ። እዛ በኋላ ትዞራለህ። ወንዱም ሁሉም ያው እንትን እያለ ነው ስለዚህ ምን ሆነ ነው የምትለው መጥቶ በኋላ የኋላ ክፍሌን ጎትቶ እንትን አለኝ አለች። የኋለኛውን ክፍል ምን እንደሆነ እናንተ ታውቁታላችሁ። ያላውቀውም የኋለኛ ክፍሌን መጥቶ ጎተተኝ ጎተተኝ አለች። ኡምራ እያደረኩ የኡምራ ጉዞ እያደረግኩ በነበረበት ጊዜ ነው ይሄ ደረሰብኝ። ወዲያውኑ ጮሁና ለቤተሰቦች፣ አብረውኝ ለነበሩት፣ አብረን በበዛ ለምንዞረው እምራ በምናደርገው ሁሉ ነገርኳቸው። ለእናቴም ለአባቴም ነገርኳቸው። ምንም አይደለም ብዙ ሰው ስለሚሆንበት በአንቺ የደረሰብሽ ነገር ምንም አይደለም። በዚህ በቅዱሱ ቦታ ላይ የሴት ልጆች እንትን መባባሉ ይሄ አዲስ ነገር አይደለም እና በረከት ነው፣ የአላህ በረከት ነው። ይሄ ሁልጊዜ ሁልጊዜ በዚህ የሚሆን ነው። በምን በካባ ገንዘብሽን ተበድረሽ ምን ብለሽ ሁሉን አድርገሽ ለቅድስና ብለሽ ሂደሽ እዛ ቦታ ላይ በወንድ እንትን ማለት ይህን የመሰለ እንትን መድረስ ለምን ምክንያቱም እስልምና የቅድስና ቦታ ነው እንዴ ጀና እኮ ሰባ ሁለት ሴት አይደለን የአንዱን እንትን የሚያረጉት ያ ያ ያ ይሄ ሻክ አድርጎኛል ሻክ አድርጎኛል በጣም በጣም በጣም ነው ነው የምትለው ሻክ አደረገኝ ምን ይመስላችኋል አላህ የቅድስና አምላክ ነው። ጥቁር ድንጋይ የቅድስና ድንጋይ ነው። የአላህ ቤት የቅድስና ቤት ነው። ስለዚህ ሴት ልጆች ሂደው እንደዚህ አይነት ነገር ቢደርስባቸው ምንድን ነው ምንድን ነው? እና የእስልምና እንደዚህ ነው፣ የሴክስ ሃይማኖት ነው። ሴክስ ነው፣ በቤትም ሴክስ ነው፣ በሰማይም ሴክስ ነው፣ በመንገድም ሴክስ ነው፣ በእትም ለዚህ ነው እኮ ሙጣ መረጅ የተባለው። ሙጣ መረጅ ማለት ከሶስት ሰዓት እስከ ሶስት ቀን የምታደርገው ማለት ነው። በየመንገዱ በምትሄድበት ጊዜ መቆጣጠሩን የማይችል ራሱን መቆጣጠር አረብ፣ እንዴት ምን አይነት ህዝብ እንደሆነ እንደነበር አላውቅም። ራሱን መቆጣጠር ማይችልም ፍጹም ወንዱ ራሱን መቆጣጠር አይችልም። ለዚህ ነው መሸፈኑ። ምን ማለቱ ምን ማለቱ? ይህ ሁሉ ሴቶች እንዲሸፈኑ የተደረጉት የተጨቆኑት ይሄ ነው። ያ አላህ እንትን ይሄ ነው። ጌታ ኢየሱስ ግን ወደ ሴት አይቶ በልቡ የተመኘ አመነዘረ ይላል እንኳን መንካትና እንትን ማለት ነውና፣ ጌታችን በቅድስና ጌታ ነው። የእውነት ጌታ ነው። ጌታ ኢየሱስ እውነተኛ መድኃኒት ነው። እውነት፣ መንገድ፣ ሕይወት ጌታ ኢየሱስ ነው። ቅዱስ የሆነ አምላክ የሚቀድስ ሁለንተናን የሚቀድስ ኢየሱስ ክርስቶስ ነው። መሐመድ አይደለም። አላህ አይደለም ጥቁር ድንጋይ አይደለም ጌታ መድኃኒታችን ተስፋችን ኢየሱስ ክርስቶስ ነው ቅዱስ የሆነው ተስፋችን እኛም እኔም ቅዱስ ነኝና እናንተም ቅዱሳን ሁኑ አመንዝሮችን አመንዝራዎችን እግዚአብሔር ይቀጣቸዋል ይላል አመንዝሮችን ሴሰኞችን እግዚአብሔር ይቀጣቸዋል ስለዚህ ይህ ሙስሊም ሁሉ ሙስሊም የሆንክ ሁሉ ለቅጣት የተዘጋጀ ለዘላለም ቅጣት የተዘጋጃችሁ ለእሳት ባህር የተዘጋጃችሁ መሆናችሁን ወቁ። ነገር ግን ደግሞ ጥሩ ዜናው ምንድን ነው? ኢየሱስ ስላለ ይህንን ከንቱ የእስልምና እንትን ወጣችሁ ጥላችሁ ወደ እውነተኛው ጌታ ወደ ኢየሱስ ክርስቶስ እንድትመጡ ራቁትን ማዘድ ማትሆኑበት ለብሰን እንገኛለን። ራቁታችን ሆነን አንገኝም ይላል መጽሐፍ ቅዱስ በክርስቶስ የጽድቅን ልብስ አድምሶን እሱም ሲመጣ ያለ ነውር ያለ ነቀፋ በቅድስና በእውነት በመንፈስ በፊቱ የምንመላለስ ሰዎች እንሆናለን። ስለዚህ እስልምና ጥፋት ነው። ኢየሱስ መንገድ ነው። እስልምና ጥፋትና ውድቀት እርክሰት ነው። ኢየሱስ ክርስቶስ ሕይወት፣ መንገድ፣ እውነት ነው። ኢየሱስ ክርስቶስ በረከት ነው። ይሄ ነው። ደህና ሁኑልኝ ባይ